ጤና ይስጥልኝ ይህ አዋዜ ነው። በታይላንድ የዓለም ጤና ጥበቃ ድርጅት ተወካዩ ኢትዮጵያዊ ዶክተር ዮናስ ተገኝ ስማቸውን ከጋዜጣ ርዕስ እስካሁን ማሰረዝ አልቻሉም። በቅርብ የተሰማው ዜና ደግሞ በዛን ሰሞን ለከሳሻቸው አኔት የፖሊስ ጠረጴዛ ላይ ጥለውት የሄዱት 4300 ዶላር፣ ነፃ የአውሮፕላን ቲኬትና ፓስፖርት እስካሁን ወሳጅ አላገኝም። ችግሩን ጉዳዩን የያዘው የኖን ታምቡሪ ከተማ ፓክ ክሬት ፖሊስ ጣቢያ ዋና ምርማሪ ኮሎኔል ማና ላደራ ስላልበቁ አይደለም። ኮሎኔሉ እንደሚሉት ከፖሊስና ከሰራተኛ ጥበቃና በጎ አድራጎት ዲፓርትመንት የተወጣጡ አባላት ገንዘቡን ይዘው አኔት ወደምትገኝበት የኖን ታምቡሪ መጠለያ ጣቢያ ሄደው ነበረ። የ24 ዓመቷ አኔት ግን አልተቀበለቻቸውም። በዚህ የተነሳም ገንዘቡ ቲኬቱና ፓስፖርቱ ተመልሶ መጥቶም በፓክ ክሬት ፖሊስ ጣቢያ መርማሪ መደርደሪያ ላይ እየሻገተ ነው። ኮሎኔል ማና እንደተናገሩት የአኔት ጠበቃ ደንበኛቸው ገና ያልተከፈላት የትርፍ ሰዓት እና የበዓል ቀናት ክፍያዎች ይቀራታል። ገንዘቡን ልትቀበል የምትችለው አሁን ዶክተር ተገኝ ፖሊስ ጣቢያ ቢሮ ውስጥ ለውላት የሄዱትን የስምንት ሰዓት ክፍያ ብቻ ሳይሆን የትርፍ ሰዓቶቿና የበዓላት ቀናት እረፍቶቿ ክፍያም ተደምሮ ነው ብለዋል። የሰብአዊ መብት ጠበቃው እንዳሉት አሁን በምስኪንነት ተጠዋሪ ሆና የምትገኘው አኔት ዶክተር ዮናስ ተገኝ ትተውላት ከሄዱት 4300 ዶላር በተጨማሪም ሌላ 6000 ዶላር የትርፍ ሰዓትና የእረፍት ቀን ክፍያ ይቀራታል። በኢትዮጵያ ገንዘብ ብር አንድ መቶ ሃያ ሺህ ብር ገደማ ማለት ነው ስድስት ሺህ ዶላር። ጉዳዩ የአኔት ጠበቃ ባቀረቡት መንገድ እልባት ካገኘም አኔት በድምሩ ብር 210 ሺህ የላቧን ዋጋ ታገኛለች። የታይላንድ ሰብአዊ መብቶች አስጠባቂ የጠበቆች ምክር ቤት አባል የሆኑት ሲራፖንግ ኮንግ ቻንቱካ እንደሚሉት። የዓለም ጤና ጥበቃ ድርጅቱ ሹም ገንዘቡን ፖሊስ ዘንድ ትተው መሄዳቸው በራሱ ትክክለኛ አሰራር አይደለም፣ ይሄ የፖሊስ ስራ አይደለም ብለዋል። ይህም ሆኖ የእስከዛሬ ደሞዟን በአንድ ላይ ጥለው መሄዳቸው በራሱ መብቷን ጠብቀው በየወሩ እየከፈሏት እንዳልነበረ ማረጋገጫ ነው ይላሉ። እንደ ጠበቃው በስሜት የተሞላ ሙግት ከሆነም አኔት ወፍሳይን ጫጫ ተነስቷ ክሌቱ 11 ሰዓት ነው ያሉት እስከ ደረቅ ሌሊት እኩለ ሌሊት ድረስ ያለ ረፍት ትስሰራ ስሰራ ትውላለች። የአንዲት ልጅ እናትና ወላጆቿን በጨቅላ ዕድሜ ያጣችው ድሃ ግን የ24 አመቷ ወጣት አነት እንደምትለው ፓስፖርቷን ነጥቀው በእነሱ ቁጥጥር ስር የዋሉትም የትም ብላ እንዳትሄድ የቁም እስረኛ ለማድረግ ነበረ። የታይላንድ ፖሊስ ከዚህ የፍትሐ ብሔር መብቶቿ በተጨማሪም ተፈጸመብኝ ያለችውን ድብደባና የመሳሰሉትን በድሎች እየመረመረ መሆኑን አስታውቋል። ይህ አዋ ዜናው የዜናው ምንጭ ባንኮክ ፖስት ነው። ሳም ገንዘቡ ቲኬቱና ፓስፖርቱ ተመልሶ መጥቶም በፓክ ክሬት ፖሊስ ጣቢያ መርማሪ መደርደሪያ ላይ እየሻገተ ነው። ኮሎኔል ማና እንደተናገሩት የአኔት ጠበቃ ደንበኛቸው ገና ያልተከፈላት የትርፍ ሰዓት እና የበዓል ቀናት ክፍያዎች ይቀራታል። ገንዘቡን ልትቀበል የምትችለው አሁን ዶክተር ተገኝ ፖሊስ ጣቢያ ቢሮ ውስጥ ጥለውላት የሄዱትን የስምንት ሰዓት ክፍያ ብቻ። ጤና ይስጥልኝ። ይህ አዋዜ ነው። በታይላንድ የዓለም ጤና ጥበቃ ድርጅት ተወካዩ ኢትዮጵያዊ ዶክተር ዮናስ ተገኝ ስማቸውን ከጋዜጣ ርዕስ እስካሁን ማሰረዝ አልቻሉም። በቅርብ የተሰማው ዜና ደግሞ በዛን ሰሞን ለከሳሻቸው አኔት የፖሊስ ጠረጴዛ ላይ ጥለውት የሄዱት አራት ሺህ ሶስት መቶ ዶላር፣ ነፃ የአውሮፕላን ትኬትና ፓስፖርት እስካሁን ወሳጅ አላገኘም። ችግሩን ጉዳዩን የያዘው የኖን ታምቡሪ ከተማ ፓክ ክሬት ፖሊስ ጣቢያ ዋና መርማሪ ኮሎኔል ማና ላደራ ስላልበቁ አይደለም። ኮሎኔሉ እንደሚሉት ከፖሊስና ከሰራተኛ ጥበቃና በጎ አድራጎት ዲፓርትመንት የተጣጡ አባላት ገንዘቡን ይዘው አኔት ወደምትገኝበት የኖን ታምቡሪ መጠለያ ጣቢያ ሄደው ነበረ። የ24 ዓመቷ አኔት ግን አልተቀበለቻቸውም። በዚህ የተነስ 6 ሺህ ዶላር ጉዳዩ የአኔት ጠበቃ ባቀረቡት መንገድ እልባት ካገኘም አኔት በድምሩ ብር 210 ሺህ የላቧን ዋጋ ታገኛለች። የታይላንድ ሰብአዊ መብቶች አስጠባቂ የጠበቆች ምክር ቤት አባል የሆኑት ሲራፖንግ ኮንግ ቻንቶካ የሚሉት የዓለም ጤና ጥበቃ ድርጅቱ ሹም ገንዘቡን ፖሊስ ዘንድ ትተው መሄዳቸው በራሱ ትክክለኛ አሰራር አይደለም። ይሄ የፖታሆን የትርፍ ሰዓቶቿና የበዓላት ቀናት እረፍቶቿ ክፍያም ተደምሮ ነው ብለዋል። የሰብዓዊ መብት ጠበቃው እንዳሉት አሁን በምስኪንነት ተጠዋሪ ሆና የምትገኘው አኔት ዶክተር ዮናስ ተገኝ ተውላት ከሄዱት 4300 ዶላር በተጨማሪም ሌላ 6000 ዶላር የትርፍ ሰዓትና የእረፍት ቀን ክፍያ ይቀራታል። በኢትዮጵያ ገንዘብ ብር 120 ሺ ብር ገደማ ማለት ነው እሱ።